መጀመሪያ ውድ ጊዜን ስለሰጠን ደራሲ አስተማሪ እና መጋቢ ስሜ ታደሰ ከልብ እናመሰግናለን። ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። ከኮድወድ ካትሪን ጋር በተያያዘ በቤተ ክርስቲያን ታሪክ ቅጽ ሁለት ላይ አንዳንድ ሽፋን ሰጥተህ ጽሑፍ ጽፋል። በዛ ላይ በተለየ ሁኔታ እናተኩራለን። ግን እንዲያው ለመግቢያ እንዲሆንና ስላንተ አድማጮቻችን በሚገባ እንዲያውቁ ስሜ የታደሰ ስለ ራሱ ውስጥ እያስተዋውቀውን ባቸውን ለማስተዋወቅ አስቸጋሪ ነው ግን በቤዛ ባፕቲስት ቤተክርስቲያን አንድ እሁድ ተገኝቼ ሃምሳ የብርሃን ዓመቶቼ ብዬ ሰብክ ያለው በ2017 መጨረሻ ናሴ አራት እና ሃምሳ የብርሃን ዓመቶቼ ያልኩት የታሪኬ ቀዳሚ ዳግም የተወለድኩበት ጊዜ ነው ብዬ ስለማመን ነው። እና በ1967 በዚህ የክረምት ወቅት ነው የጌታ ብርሃን ይበራልኝ፣ እና አሁን አምሳ ዓመት ኖሮኛል። እና በዛ የአምሳ ዓመት ጊዜ ውስጥ ተምሬ ተመርቄ ያለውኝ ተምሬ በመምህርነት ሙያ ላይ ራሴን አግኝቸዋለሁ። እንደገና የዳንኩበት ሚስጥር ገብቶኝ ያን እውነት ለሰዎች ለማስተላለፍ ሰባኪና አስተማሪ ሆኜ ራሴን አግኝቸዋለሁ። በዛ ውስጥ ነው ትዳር ደሞ የመሰረትኩት። የማፈቅራት ልጅ አለችኝ፣ የባለቤቴ ዚክ ኑሩ መሐመድ እና አራት ልጆች አግኝተናል። አሜን፣ ዳግም፣ ፍቅርና ጽናት። እነሱ ደግሞ በዚህ የህይወቴ መስመር ውስጥ በረከቶች የሆነው ህይወቴን ይቀርሱታል። የዚህን ያህል ነው ልናገር የምችለው ባጭሩ። በጣም ጥሩ ነው። አሁን በሚያገለግሉባት ቤተ ክርስቲያን አገልግሎት እንዴት ነው? አሁን የማገለግሉባት ቤተ ክርስቲያን ቤዛ ባፕቲስት ቤተክርስቲያን ናት። አገልግሎት ምንድን ነው? በጣም ሰፊ ጥያቄ ነው። ከምን አኳያ ልንተረጉም እንደምንችል አላቅም፣ ግን እኔ አገልግሎትን የምፈታው ኢየሱስ ክርስቶስ ከሰጠው ኮሚሽን አኳያ ነው። ማቴዎስ 28 ከ19 እስከ 20፣ ስልጣን በሰማይና በምድር እንደተሰጠው ከገለጠ በኋላ ወደ ዓለም ሁሉ ሂዱ ነው ያለው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ እና እንዲያጠምቁ እንዲሰብኩ፣ እንዲያስተምቡ ነግሯል እና በቤዛ ባለሁበት ዘመኔ ይሄንን ቦታ በሶስት ምጻረ ቃል እኔው ራሴ ፋብሪኬት አድርገዋለሁኝ። ማ ማ ማ በሚል ማብሰር ውስጡ አለበት። ካልሰማ አይድኑም ሰዎች፣ ማብሰር ግድ ነው። እግዚአብሔር ሰዎችን አስቀድሞ ጠራ፣ ወሰነ። እነዚህ የራሳችን ቴዎሎጂካል ኮንሴፕቶች ቢሆኑም መሰበክ አለበት። የደመስበክ ስብከቱ ብስራት ነው፣ ጉድ ኒውስ ነው። የተበሰረላቸው ሰዎች ፈቅደው ደግሞ እንጠመቅ ይላሉ። ማጥመቅ ሁለተኛው ኃላፊነት ነው። ፈቅደው ፈቅደው እንደ ፊሊፖስ ውሃ ባየ ጊዜ እንዳልጠመቅ ምን ይከለክለኛል የሚለውን እንዳደረገ ከዛ በኋላ ሶስተኛውማ ማሳደግን፣ ማሳደግ ደቀ መዝሙር ማድረግ እና በእኔ መረዳት ለዶክተር ሞገስ ጥያቄ መልስ መስጠት የምችለው ቤዛስት መሰረት ሶስቱንም እኩል ለማስኬድ አላሰበችም። በቀረው ወንጌላውያን ዘንድ የደከመ ክፍል አለ። ማብሰር፣ ሁሉም ወንጌላዊ ያበስራል። ማጥመቅም እንደዚህ ይጠመቃል። የተጠመቀውና የተበሰረው ግን አየር ላይ ነው የሚቀረው፣ ተንከራታች ኮከብ ሆኖ ነው የሚኖረው። ስለዚህ በአማኑኤል ባፕቲስት ቤተ ክርስቲያን ተፈጥሮብን የነበረው ታሪክ ይሄ ተንከራታችነት፣ ምግብ የማጣት በእውነትን ይዞ ለመዝለቅ መሰናከል ነበረ። ስለዚህ ያን ሊያሟላ የሚችል አገልግሎትን መስረት ነው ያልነው የአገልግሎት አገልግሎት ደግሞ ማሳደግ ላይ ነው ያተኮረው ደቀ መዝሙር ማድረግ ላይ ያ ማለት ማብሰርና ማጥመቅ የለም ማለት አይደለም ነገር ግን ደቀ መዝሙር ስናደርግ የራሳችንን ሰዎች ብቻ አይደለም ደቀ መዝሙር የምናደርገው በወንጌላውያን ቤተ ክርስቲያናት ዙሪያ በስህተት ትምህርት ውስጥ የወደቁ ብዙዎች አሉ እነሱም ከሳት መታደግ ይኖርብናል እንደገና እኛም በዕድሜ ውስጥ ልንስት የምንችልባቸው ብዙ ድሎች አሉ ስለዚህ እየተያየን ራሳችን ወደ ክርስቶስ ቁመት የማሳደግ ስራ እንስራ በሚል ነው ቤተ ክርስቲያናችን መነሻዋን ያደረገችው። እና አገልግሎት ለአንተ ምንድን ነው ካልከኝ ይኸው ነው። ይሄን እያደረግን ነው ወይስ ፎርሸናል ለሚለው ምናልባት በሌላ ጥያቄ ለዚህ ተገቢ መልስ መስጠት ይኖርብኝ ይሆናል። መልሴ ሀምሳ ሀምሳ ነው። ሀምሳ ሀምሳ ነው እየሰራንም ነው፣ ያልሰራንባቸውም ሁኔታዎች አሉ። ይሄ ነው አገልግሎት ለእኔ ይሄ ነው። በጣም ጥሩ ነው። በጣም ጥሩ እንግዲህ፣ እኛ እርሶን ስንረዳሁት በጣም በዋናነት በጽሁፍ አገልግሎት ወይም በደራሲነት ወይም በጸሐፍትነት ጥሩ ስም መስርተዋል፣ በተለይ በኢቫንጀሊካል ማህበረሰብ አካባቢ ማለት ነው። እስቲ ስለዛ ትንሽ ያጫወቱ እንዴት ተጀመረ የጸሐፊነት የህይወት ጉዞ እንዴት ተጀመረ? በዋናነት ያከናወኑት ዋና ዋና የመጽሐፍ አስተዋጽኦዎች ወይም ኮንትሪቢሽንስ ምንድን ናቸው? እኔ በሁለተኛ ደረጃ ክርስቲያን ተማሪዎች ህብረት ውስጥ ነው ያደግኩት። በ1967 ወደ ጌታ የመጣሁት በዛው ወቅት ነው፣ በዛው ትምህርት ቤት ክልል ውስጥ ነው። በዩኒቨርሲቲ በምቆይበት ቆይታ አካውንቲንግ የማጥናት ዝግጅት ነበረኝ፣ ምክንያቱም አጎቴ በአካውንቲንግ ምናልባት በኢትዮጵያ የመጀመሪያው ዲግሪ ሆልደር ተብሎ የሚጠራ ነው። እሱና ጓደኛው አቶ ጀንበሬ ተሰማ እና ለአካውንቲንግ ፍቅር ስለነበረኝ በሚሌ ትምህርት ቤትም ቮኬሽናል ስትሪም ስላለው አካውንቲንግ ነው ያጠናሁት። ዲፕሎማ በሱ ነው የወሰድኩት። ታላቅህቴም እሱ ነው የወሰደችው። ታናሽህቴም እሱ ነው የወሰደችው። በተከታታይ የአጎታችን ተጽዕኖ ነው። ዩኒቨርሲቲ ስገባ ይህንኑ አዘልቃለው ነው ያልኩት እና የጣይ መጀመሪያ አካውንቲንግን ቀጥሎ ማኔጅመንት ነበር ሲደርሰኝ ግን እጣ ሲወጣ አስራ ስምንተኛው ደረሰኝ። አስራ ስምንተኛው ማለት የመጨረሻው ማለት ነው። በአሁኑ ጊዜ ዩኒቨርሲቲዎች እንዳላቸው በመቶ በሁለት መቶ የሚቆጠሩ ፊልዶች የአዲስ አበባ ስድስት ኪሎ ዩኒቨርሲቲ አልነበረውም። አስራ ስምንት ምርጫ ነው ያለው። አስራ ስምንተኛው ነው የደረሰኝ የአማርኛ ስነ ጽሁፍ። ስለዚህ የአማርኛ ስነ ጽሁፍ ከደረሰኝ ዊዝድሮ ማድረግ ነው ያለብኝ። አይ ዲሳይድ ዊዝድሮ ለማድረግ። ከዛ በአካውንቲንግ ስትሪሙ የምቀጥልበትን ነገር ማሰብ ነው የነበረብኝ። አሁን ዶክተር ተከስተ ተክሉ ምለው አሜሪካ አለ እኛን ሜንቶር ያደረገን ያኔ በሃይስኩል የሚደንቅ ሰው ነው። ጥሮ ወርቅ መስፍን የምትባል እህት አለችን አሜሪካ ውስጥ ታገለግላለች። አሁንም ባህር ዳር ታገለግላለች። ግራ ሲገባኝ ሁለቱንም በተለያየ ጊዜ አማከርኳቸው ወይ ዝሮ ላደርግ ነው። ሁለቱም ደነገጡ። ደንግጠው የሚሉኝ ስሜ እጣው እኮ ከእግዚአብሔር ነው። ሁለቱም ያሉኝ እጣው ከእግዚአብሔር ነው እጣው ከእግዚአብሔር መሆኑ ላረጋግጥልህ አለኝ። ጋሽ ተከስተ አንድ ጊዜ ለዩኒቨርሲቲ ተማሪዎች የሰይጣን ቡድንና የኢየሱስ ቡድን እግር ኳስ አጋጥምህ አልነበር አለኝ። ወደ ኋላ ስመለስ አዎ፣ ሀይ ስኩል ነኝ። ለዩኒቨርሲቲ ተማሪዎች ግን መካን የሱስ ህንፃ ፈርስ ፍሮ ላይ ላሉት ይህንን ጨዋታ አቅርብ ያለው እና ሁለት ለአንድ የኢየሱስ ቡድን ተሸንፎ ሁሉ ምጥ ከገባ በኋላ ሶስት ለሁለት እንዲያሸንፍ ነው ያረግኩት። በመጨረሻው ላይ የኢየሱስን አሸናፊነት ሰርቻለሁ። እኔ ኳስ እውቀት የለኝም፣ ዛሬም የለኝም። እንዲሁ ቅንአቱ ኖረኝ። አምስት ቁጥር ለስድስት ቁጥር፣ ሰባት ቁጥር ለአስር ቁጥር እያልኩ ህግሩን ልጥሼ እንዳቀረቡ ካቃለሁ እሱን አታስታውስም አለኝ። ይሄ እኮ ስነ ጽሁፍ ነው። ያኔ እንዴት ስሰማ እንደነበረ እኔ ነኝ ማቀው ትየጥሮር የሚደንቅ ነው። ስልሳ ዘጠኝ እንዴት አለፈ ለሰባስ በሚል የሃይስኩል መሪዎች መካኒሳ ላይ መካኒሳ ላይ ትልቅ ጉባኤ ተካሂዶ ነበረ። እነ ተስፋዬ ጋቢሶ ከይርጋለም፣ እነ ማቴዎስ ግችሌ ከለቀምት ብዙዎች አሁን ቤተ ክርስቲያን እየመሩ ያሉ ሃይስኩል ተማሪዎች ስለነበሩ መጥተዋል። እኔም ከሚኒሊክ ጅጅ አለ እና ስሜ አለችኝ። ስልሳ ዘጠኝ እንዴት አለፈ ለሰባስ ያልከውን ፕሮግራም እንዳስታውስ እፈልጋለሁ አለች ያረኩት። እኔ ደግሞ የሚኒልክ የክርስቲያን ንብረት ጋዜጠኛ ነበርኩ ጋዜጠኞች ነበሩን። በዛን ጊዜ እያንዳንዱ ትምህርት ቤት ደረጀ ጥላሁን የተፈሪ መኮንን፣ ተላ ደስታ የኮከበ ጽባ፣ ተስፋዬ ጋቢሶ የይርጋለም፣ ማቴዎስ ግችል የለቀምት እና አንተዋወቅም ግን ንጻጻፋለን። ያን ሪፖርት ሳደርግ እዛ ሰምታለች። ያ ሪፖርት ዛሬም በልቤ ውስጥን ያለው ስሜ ይሄጣ ጣ ከእግዚአብሔር ነው። እነዚህ ሁለት ሰዎች በተለያየ ቦታ ሲነግሩኝ ምንም ማድረግ አልቻልኩም። ሸብረክን ያልኩት የእግዚአብሔር ነው ብዬ ነው ያመንኩት። እና ስነ ጽሁፍ ወደ ስነ ጽሁፍ ዓለም እንዴት ልትገባ ቻልክ? አልከኝ ዳራውን ልንገር ብዬ ነው። እነዚህ ወገኖች ባይኖሩ ዛሬ ያለበትን ሁኔታ አታገኘውም። ዛሬ በርካታ መጽሐፍት ጽፌ በርካታ አርቲክልስ ጽፌ ለወገኖች የምተርፍበት አቅም አይኖረኝም ነበረ። ዲፓርትሜንቱ ስገባ በጣም ወደድኩት። ራሴን የማይበት ሆነ። እነመስፍን ሀብተማርያም የታወቁ ስኮላሮች የሚያስተምሩበት ነው። እነደበበ ሰይፉ በጣም ታዋቂ የአርት ሰዎች የሚያስተምሩበት ነው። እነ ዶክተር አክሊሉ የሚደንቁ ሰዎች ያሉበት ነው። እነ ፍቃድ ዘለለ ዶክተር፣ እነዚህ ሰዎች ናቸው ያስተማሩኝ። እነዚህ ሁሉ አቅጣጫ ሲዘው የመሩኝ፣ የሥነ ጽሁፍ ሰው እንድሆን አስበውበት ሳይሆን ኤዲኬሽን ፊልድ ውስጥ ስላለው መምህር እንደመሆን አድርገው ነው ያሰለጠሩኝ እና የመምህርነት ሙያ ኤዱኬሽን አብሬ ስላጠናው ነው የመጽሐፍቱ ዓለም ግን በክርስቶስ መሆኔን እየተረዳው ሲሄድ ዘመን የማይሽረው የመልእክት ማስጌጃ መንገድ አንድ ብቻ ሆኖ አገኘሁት። እሱም ጽሁፍ ብቻ ነው። ሰባኪ ውዲ ሰብካል ይረሳል። አሁን ቴክኖሎጂ ስላለ ተቀርጾ ሊሰማለት ይችላል። ንግግር በጣም ድንቅ ነገሮች ወዲያው ወዲያው ይረሳሉ። ግን ብሂሉ እንደሚለው በቃል ያለ ይረሳል፣ በጽሁፍ ያለ ይወርሳል። እና ያ እምነት ውስጤ ስላደገ ወደ ስነ ጽሁፉ ዓለም ደስ እያለኝ ገባው። ወደ ክርስቲያኑ ስነ ጽሁፍ ዓለም ግን እንዴት ገባ ካልከኝ በጣም ማከብረው ሰው አለኝ ዛሬም ጭምር ዶክተር ስለሺ ከበደ ይባላል። የዛሬ የዛሬ አ ነ 3 ዓመት ኢቲሲ ስማር ፋሚሊ ላይፍ አስተምር ነበር እና ያጠናውት ጥናት በፋሚሊ ላይፍ ውስጥ ካልተጣጣሙ ቢፋቱስ የሚል ነው። ጥናት ነው አቀረብኩ፣ ፔፐሩን አቀረብኩ። ተናገርክቶ ወይ አየው። በጣም ኢምፕረስድ ሆነ። ይሄ ጽሑፍህ ህይወት መጽሔት ላይ ይውጣልኝ። እኔ አላቅም እንዴት እንደሚወጣ፣ አንተ አውጣው ብዬ ሰጠውት። ወጥቶ ሳየው ደስታዬ ወሰን አልነበረውም። ካልጣጣሙ ይፋቱ አይደለም፣ ኮንክሉዥኑ፣ አለመጣጣም የሚባል ነገር የለም። ሁለት የተፋቀሩ ሰዎች ባልና ሚስት ከሆኑ ኢፌክቲቭ የሆነ ኮሚኒኬሽን እስካስኬዱ ድረስ እስካስኬዱ ድረስ ያለመጣጣም ኦፕሽኖች አሉ፣ አይካድም። ግን ደግሞ መግባባት ካለ ማሸነፍ ይቻላል የሚል ነውና አርቲክል ወደ መጽሐፍ ያመጣኝ እሱ ነው መጽሐፍ ወደ መጽሐፍ ያመጣኝ። ግን አደጋ ነው። ምናልባት ያን አደጋ ወይ በሌላ ጥያቄ ወይም ደግሞ አሁን ከፈቀድክልኝ ልነግር እችላለሁ። በ1997 ድንገት ታመምኩ መንን ትምህርት ቤት አስተማሪዎች ደሞዝ የሚቀበሉ ተሰልፈው ነው ፍዳችንን አይተን ነው የምንቀበለው። እና ደሞዜ ለመቀበል እጄን ዘረጋ አይኮላፕስ ፈርም ያለው፣ ግን ደሞዙ መቀበል አልቻልኩም፣ ወደኩ። አስግደው የሚባል ክርስቲያን የፊዚክስ አስተማሪ ከኋላ ነበር፣ አፋፈሰኝ፣ ደሞዙን ተቀበለ። ትምህርት ቤቱ መኪና አልነበረውም፣ በአስተዳዳሪ ቮልስ ጭነውኝ ወደ ሆስፒታል ፍሎሃን የወሰዱኝ አድሚት አናረግም አሉ። የሞተ ሰው ነው ኢዞረ ዲዴድ ነው ያሉት እነሱ ሲነግሩ ነው ይህን ማቀቡ። ከዛ ዩኒቨርሳል የሚባል ነበረ ወደ ፒያሳ እዛ ወስደውኛል። አንቀበልም ነው ያሉት። ለጋር ቤተዛታ ሲወስዱኝ ቅድስ ዜኔ ትንሽት እዛ ነርስ ናት። ወንድሟን በወሳንሳ ይዘው ሲገቡ ስታይ እኩል ሆነ። ሪታው ሲቀልጥ አይኔ ሲገለጥ እኩል ነበር እኩል ነበር። አይኔ ሲገለጥ እኩል ነበረ ትዝታ አለኝ። አሁንም ራሴን ግን አላወቅኩም። በዛ በጩኸት ውስጥ ዶክተሮቹ ተባብረው ጌታ ስላገዛቸው ህይወቴ ተርፈዋል። የአምስት ደቂቃ ልዩነት ነው ነው ያሏት ሊዘገይ ህይወቱን ያጣል እና ከኩላሊት ጋር የተገናኘ የጤና ችግር እንዳለብኝ እኔም አላውቅም እኔም አላውቅም ግን በዚህ ጊዜ እግዚአብሔር እንግዲህ እንደ ነቢይ አምጥቶ ተናገረኝ አልልህም። ያሳደገኝ ጌታ ሞተስ ቢሆን ኖሮ የሚል ሀሳብ እንዳስብ አደረገኝ። ወደ ያገኘሁት መልስ ሊትሬቸር አጥንቻለሁ። የመጀመሪያ ዲግሬን ሰርቼ ሁለተኛውን እያጠናቀቅኩ ነው ያለሁት። ለቤተ ክርስቲያን አንዲት መጽሐፍ አልጻፍኩም። ስለዚህ ለትውልዱ ማሻግረው ነገር ሳይኖረኝ እሞት ነበር። ስለዚህ ስጋዬን ብቻ ሳይሆን ብል የሚበላው እግዚአብሔር የሰጠኝን የጸጋ ስጦታ ጭምር ነው ብዬ አመንኩ አመንኩ። ተርፌ መቆም ስችል የመጀመሪያ አጀንዳዬ መጽሐፍ መጽሐፍ አለብኝ የሚል ነው እና በዚህ ቤዛ ባፕቲስት ቤተክርስቲያን እናመሰግናለን። አቋምዬ ስነሳ የቤተ ክርስቲያን ታሪክ ላስተምር ብዬ ነው የጠየቅኳቸው። ከኔ ጋር አብሮ ይሰራ የነበረው ለአከ ነው፣ በጊዜው እነ ፍቅሩም ነበሩ ግር ቢላቸውም ግን ፈቀዱልኝ። ለሁለት ዓመት አስተማርኩ ቤተክርስቲያን እየተጋጨ እየተወያየን አንድ ብዬ የጀመርኩት በሱ መጽሐፍ እና መጽሐፍ የሚወረስ ነው። ጤናማ መጽሐፍ ሲሆን ትውልድን ሊቀይር ይችላል እና ከዛ የተነሳ ነው ዶክተር አስራ አንድ መጽሐፎች ዛሬ ለመጽሐፍ የተነሳውት ምንድናቸው? የጻፍኳቸው አስራ አንድ ያህል መጽሐፎች፣ የመጀመሪያው እንዳልኩ ቸርች ስሪ የጥንት ከጥንት እስከ መካከለኛው ዘመን የሚል ነው እስከ አስራ ስድስተኛው ሴንቸሪ ሁለተኛው ቮሊዩም ከ16ኛው እስከ 21ኛው ክፍለ ዘመን የሚል ነው። የቤተ ክርስቲያን ታሪክ ነው። ሶስተኛው ለእውነት እንቁም የሚል ነው። ለእውነት መቆም አለብን በሁሉ ኢሹ ላይ ዋጋ ያስከፍላል እና በዛ መጽሐፌ ላይ ለእውነት እንቁም ያልኳቸው ታይትሎች የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን እንዴት ነው ገድላ ገድሏንና አዋጭ ያልሆኑትን ጽሑፏን ይዛ የምትዘልቀው እየመረመርኩ አሉታዊ ተጽዕኖ ነው የሚያደርሱትን ለምን አላርምም? እሱን ነው የጻፍኩት በዛ ላይ ሌላ ቤተሰብ ላይ ነው ያተኮርኩት። ቤተሰብ መቆም አለበት፣ እግዚአብሔር የመሰረተው የመጀመሪያ ተቋም እና። ለእውነት እንቁም ላይ ብዙ ጽሁፎቼ ከትጭጭት ጀምሮ እስከ ጋብቻና በጋብቻ ህይወት ውስጥ ያሉትን ስራዎች ነው የሚያሳየው። ሶስተኛው መጽሐፍ እሱ ነው። አራተኛው ምን ሰርተን እንለፍ የሚል ነው። ምን ሰርተን እንለፍ የቀድሞ ጠቅላይ ሚኒስትር ያስደንግጠዊ ነው። ወደዛ መጽሐፍ የገባሁት ጠቅላይ ሚኒስትር መለስ ዜናዊ በነገራችን ላይ ለእውነት እንቁምንም የመጀመሪያው የቤተ ክርስቲያን ታሪክንም ለጠቅላይ ሚኒስትሬ በወርቅ ጽሑፍ አጽፌ ልክላቸዋል። በልጃቸው በሰናይ በኩል በሃርድ ከቨር ነው ያሰራሁት። በወርቅ ጽሑፍ ነው ያጻፍኩት። የመጀመሪያውን አንብበውት እንደነበር ፊድባክ አግኝቻለሁ። ሁለተኛው ለእውነት እንቁም ግን የጤና ችግር ገጥሟቸው ነበር 204 ስለዚህ ያዩልኝ አይመስለኝም። ግን ቤተ መንግስት መጽሐፊ ገብቷል። አራተኛው መጽሐፊ የምንሰርተን እንለፍ እኚህ ሰውዬ አንዳንድ ጊዜ እኛ የፖለቲካ ጥግ ስለምንል ሰውን እንጠላለን። እኔ መለስ ዜናዊን የምጠላበት አንጀት የለኝም። አፍሪካዊነትን በማስፋፋት ኢትዮጵያዊነትን ናሽናል ፊሊንግን በማምጣት የቀደመ ታሪካቸው አሉታዊ ተጽዕኖ ያለው አነሳሳቸው ቢሆንም አፈጻጸማቸው ግን ለኢትዮጵያ የሚጠቅም ነበር ነበር። በጣም የአፍሪካ ህብረትን አዲስ አበባ ያደረጉ ሰው እሳቸው ናቸው። ግድቡን የጀመሩት እሳቸው ናቸው። የአክሱም ሐውልትን ከሮም ያመጡት ያን የሚመስል ድንቅ ንግግር ተናግረው ወጪውን ጣሊያን ሽሎ ያስመጡት እሳቸው ናቸው። እኔ አከብራለሁ ሰው እና ከዚህ የተነሳ አራተኛው መጽሐፍ እሱ ነው። ምን ሰርተን እንለፍ። አምስተኛው የክተት ጥሪ የሚል ነው። የክተት ጥሪ የይሁዳ መጽሐፍ ኮሜንተሪ በጣም እየተቸኮለ የተሰራ ቶሎ ሰዎችን ለማዳን የሚረዳ ውስብስብነት የሌለው መጽሐፍ ነው የክተት ጥሪ አዋጅ ነው። ቤተ ክርስቲያን መዳን አለባት። የስተት ትምህርት እየሰፋ ነው የመጣው። እንዴት እናድርግ የሚለውን እዛ መጽሐፊ ላይ ያስቀምጫሉ። የክተት ጥሪ። ከክተት ጥሪ በኋላ ካሪዝማዊ ለውጥና ነውጥ በኢትዮጵያ የሚል ነው መልእክቱ። ካሪዝማ የመንፈስ ቅዱስ ስጦታ ነው። በመንፈስ ቅዱስ ስጦታ አጠቃቀም እኔ አምናለሁ አጠቃቀሙ ግን እንደ እግዚአብሔር ቃል ስላልሆነ ለኢትዮጵያ ቤተ ክርስቲያን ለውጥን ሳይሆን ነውጥን አምጥቶባታል እና ያ ነውጥ የቴት ጋን የተበላሸው ይሄ ድንበሬ ሙሉ ወንጌል ራሷ ትከሰስልኝ እስከሚል ድረስ የደረሰ ነው። ምክንያቱም ሰው ልሳን ካልተናገረ በጽድቅ መንገድ ላይ እንኳን እንዳልሆነ ያነሳችባቸው የዶክትሪን ነጥቦች ስላሉ የዶክትሪን ነጥቦች ስላሏት ቤተክርስቲያኒቷን ቤተ እምነቷን በድፍረት ወቅሻ አለይ እና አሁን ያለችው ቤተ ክርስቲያን ቤዛም ቢሆን ልታስቡ የምትችለው ከመደናገር ነፃ ሆኖ ካሪዝማዊ የጸጋ ስጦታ ለቤተ ክርስቲያን አስፈላጊ ነው። እንደ ቃሉ መጠቀም ግን አለብ። እኔ አሁን ላይ ልሳን አለ የለም የሚል ግራንድ ውስጥ አልገባም። ትቻለሁ። እንደዚህ አይነት ነገር ብዙ አይጠቅምም። ግን ልሳን ከኖረ እንደ ቃሉ በሰዎች ዘንድ ሲገለጥ ልይ። ቤተ ክርስቲያን ውስጥ ከሆነ አንድ ሰው ከተናገረ የተናገረውን ይተርጉም፣ ተርጓሚ ከሌለ አፉን ይዝጋ። የግል ስጦታ ስለሆነ ለራስ ማነጫ ስለሆነ በቤቱ ይጸልይበት። ከዛ ውጭ ግን ጉባኤው እንዳለ በልሳን እየተናገረ ጆሮም ያደነቁር ድምፅ ማውጣት ትልቅ ስተት ነው ትልቅ ነውርም ነው እና የአሁኑ አካሄድ እንዳየኸው መዘምራኑ በልሳን ሰባኪ ገጥሞኛል፣ በየጣልቃው ልሳን የሚመስል ነገር እየተናገረ መንፈሳዊ ያስመስለዋል። ይሄ ውዥንብር ነው። እና ይሄ መጽሐፌ በጣም እሱ ላይ ያተኮረው፣ ምክንያቱም እኔ ሞገስ ስጽፍ ችግር ለመፍታት ብዬ ነው። ችግር አይቼ ችግሩን ልፍታ ብዬ ነው። ሳይ ደግሞ አንድ ቤዛ ባፕቲስትን አይቼ አይደለም፣ ሰፊውን አውድ ለማየት ጥረት አደርጋለሁ። እና ስድስተኛ መጽሐፌ ይሄኛው ነው። ሰባተኛው ተሳስቼ ነበር የሚል ነው። ሰባትና ስምንት ተሳስቼ ነበር ቅጽ አንድና ቅጽ ሁለት ነው። ሰው ነኝ ተሳስቼ ያለው ኢቨን በቤዛ ምስረታ ጉዳይ ላይ የራሴ የግል ስህተቶች ነበሩ። ቤተ ክርስቲያን አለቅስም። እኔ በግል በሄድኩበት ጎዳና ላይ ግን የተሸወድኩበት ቦታ አለ። ተሸውጄ ነበር የሚል ነው። የክርስቶስ አካል አንድ ሆና ልትዘልቅ የምትችልበትን እድሎች ማመቻቸት ስንችል ሎቢ የተደረጉ ይመስለኛል እና ያ ጫና ፈጥሯል። ግን እግዚአብሔር ፈቅዶ ልክ ባልሆነ በመሰለ ጉዳይ ላይ ቤዛን ለሰላሳ ዓመት አገልግሎቷ እንዲቀጥል አድርጓል። እና ይሄኛው መጽሐፌ በዛ ላይ ነው። ሁለቱም ቮሊዩም የተሳሳትኩባቸው ከታሪክ አኳያ፣ ከባህል አኳያ፣ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አኳያ ስህተቶች ሰርቻለሁ፣ ስህተቶች ሰርቻለሁ። የኔ ልጅነት እድገት አባቴ አቡነ ባስልዮስ ጸሐፊ ስለነበር ግቢ ገብርኤል ውስጥ ነው የህፃንነት ዘመን ያለቀ። እና የነበረኝን አመለካከት የሸራረፉብኝ ድንገት አብዮተኛ ሆኜ ሁሉን የናኩበት ጊዜ ነበረ። ልክ አልነበርኩ፣ ስተት ሰርቻለሁ፣ ተሳስቼ ነበር ያስባለኝ እሱ ነው። ከዛ ሌላ ግን ዘጠነኛው መጽሐፌ የተከዳው እውነት የሚል ነው። የተከዳው እውነት፣ የተከዳው እውነት ስላለ መጽሐፍ ግድ ብሎኝ ነው። ትናንትና በቤተ ክርስቲያኔ በምሰብክበት ጊዜ በዓለም ላይ ያሉ ሃይማኖቶችን ለሁለት ነው ምከፍለው። እልፍ ሃይማኖት ሊፈጠር ይችላል፣ ግን ሁለት ነው ያለው። ሰው በራሱ እየጣረ እደርሳለሁ ብሎ የሚሄድበት ጎዳና ይሄ እንደማያዋጣ ልዑል የሆነው እግዚአብሔር በማወቅ አማኑኤልን ልጁን ኢየሱስ ክርስቶስን ወደ ሰው የላከበት ልዑል የሆነው እግዚአብሔር ኢየሱስ ክርስቶስን ልኮልናል። አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። እግዚአብሔር ከእኛ ጋር ባይሆን እኛ ጋንንቶች ነበር መዳን አንችልም። ሌላውስ ክፍል ይዳክራል ይዳክራል። የተደረመሰው ድልድይ ኃጢአት በመስራት የፈረሰው በጣም የተራራቀው እግዚአብሔር እዛ ማዶ የሰው ልጅ እዚህ ማዶ ምንም ነገር ቢያደርጉ ወደ ልዑሉ እግዚአብሔር አይደርሱም። ፈጣሪያ ወዳሉት ሊደርሱ ይችላሉ ይመስላቸው ይችላል፣ ግን አይደርሱ። ስለዚህ ወንጌላውያን አብያተ ክርስቲያናት በአሁኑ ጊዜ ዳይሌማ ውስጥ ወድቀዋል። በጣም በጣም ዳይሌማ ውስጥ ገብተዋል። ልዑል የሆነው እግዚአብሔር ወደ ሰዎች ደርሶ ያዳነበትን የማዳን መንገድ ይነቅፋሉ። እኛ የመዳን እድል አለን፣ ራሳችንን ማዳን እንችላለን፣ መምረጥ እንችላለን ይልኋል። መምረጥ ባለበት ቦታ ላይ ሐሳዊነት እዛ ጋ ይፈለፈላል አሁን የምታያቸው በኢትዮጵያ ቤተክርስቲያን ውስጥ ያያቸው እነ እስራኤል ዳንሳ እነ ዩጩፋ እነዚህ የተዋሉ ሰዎች ሁሉ ይሄኛውን መስመር ይዘው ስለመጡ ህዝብ አብራቸው ቆመ። እግዚአብሔር ጋር እናድርሳችሁ አለኛ ጋር ሚስጥሩ ብለው መጡ። አሁንም የሚመጡ አሉ፣ በየጊዜው ይመጣሉ። ግን እግዚአብሔር ይህን ይጸየፈዋል። የተከዳው እውነት ያልኩት ሉል የሆነውን እግዚአብሔርን ቤተ ክርስቲያን ቤተክርስቲያን ከርታለች። እንደገና ሰው የወደቀ ፍጡር መሆኑን አሁንም ቤተ ክርስቲያን ከርታለች። ስለዚህ ሰው የወደቀ ነው፣ በኃጢአት የረከሰ ነው። ረከሰ ማለት ቀላል ቃል አይደለም፣ በቃ ተበላሽቷል፣ ኮራብት ዶኗል። ለመዳን በራሱ አይችልም። በሌሎች ጉዳይ ላይ ሸሚዝ ስትፈልግ፣ ምግብን ስትፈልግ መምረት ትችላለን። ድነትን በሚመለከት ግን እኔ ራሴ ላደን ማለት ሰው አይችልም። እሱን የሚገልጸው መጽሐፍ ሲወጣ ሁከት ተፈጠረብኝ አገር ታመሰ። በተለይ ህንጸት ላይ ይገመገማል የተባለ ቀን ገምጋሚው ጳውሎስ ፈቃደ ነበረ። እወደዋለሁ፣ አከብረዋለሁ። ግን በብዙ ባያዝ ውስጥ ሆኖ አቀረበው ቅር ብሎኛል። በተወሰነ ደረጃ አፍሬበታለውኝ። ቢሆንም ግን አስተማሪ ሆኖ ነው የሄደውና አርሚኒያን ቶውቱን ኢንዳይሬክት እዛ ላይ ለማንጸባረቅ ነው ሞክረው። እኔ ደግሞ ካልቪናዊ ነኝ ብዬ አላወራም ላውራም አይገባም ካልቪን አንድ ሰው ነው። ምን ይጠቅመኛል? ካልቪን ከውስተቶች ሰርቷል፣ ግን ልዑል የሆነው እግዚአብሔር የሰራውን የውጀት ሥራ በነጥብ አስቀምጦልን ሄዷል ወደ ጌታው። ቱሊፕ ብለን የምንጠራው ደም ለየው ብዬ ነው እኔ በአማርኛ የቀየርኩት እና ያን እውነት ያልተረዳ ክርስቲያን ድነቱን መጠራጠር አለበት። ምክንያቱም በእኔ ጥረት ብሎ አላ ነገ ሊወድቅ የመቻል ድሉ ሰፊ ነው እና ሀምሳ ዓመት በብርሃን ውስጥ ያኖረኝ ይሄ እውነት ስለሆነ ይህ መጽሐፍ ጽፍ ያለሁ እና ሰዎች ይራበሹበታል። ወደ አውዲ ይላሉ። ገና አሁን አርሜም አስተካክዬም አዳብሬም ወደፊት አወጣዋለሁ ብዬ አስባለሁ። የመጨረሻው መጽሐፊ ወዲያውኑ ነው። ማርቆስ ላይ ያተኮረ ነው እና ማርቆስ ላይ ወዲያውኑ እንድንታዘዝ የማርቆስ ወንጌል ጸሐፊ ማርቆስ ምክር ይሰጣል እና እኔ ሰዎች ወዲያው እግዚአብሔር ቢታዘዙ ጥሩ ነው። እኔም ወዲያው ብታዘዝ ጥሩ ነው ብያምናለሁ። አሁን አንተ ጋር ስመጣ ጫና ፈጥረህብኝ የመጣሁት ግን ያሸነፈኝ የአንተ ቃል ብቻ ሳይሆን፣ ይህን እድል እኮ ላላገኘው ይችላለሁ። ዶክተር ሞገስ እና ቲሙ የፈጠሩልኝን እድል ነገ ላላገኘው ይችላለሁ። ስለዚህ ቢያመኝም እንዳልከኝ ራይዴን መጣ እና ወዲያውኑ መታዘዝ ያስፈልጋል የሚል ነው። እንግዲህ አስራ ሁለተኛም አስራ ሶስተኛው መጽሐፍ ጌታ ቢረዳኝ አስባለሁ። አሜን። እንጸልይላለን። እግዚአብሔር ይርዳ። የኮድ ወርድ ካትሪንና የእርሶ ቁርኝት የት ተጀመረ?